አስክሬኑን ያለበት እናሳያቸዋለን። ተላጃ ውስጥ አለ፣ ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ፣ የእኔ ወንድም ነው ስላልኩት ማለት ነው። የወንድምህን ፎቶ ላክልኝ ሲለኝ የወንድሜ ፎቶ ነው ብዬ ልክለት፣ የአንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ላሳያቸው፣ አስክሬኑ መጥተው መቅበር ይችላሉ፣ መውሰድ ይችላሉ። ተላጃ ላይ ነው፣ ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን፣ ንገረኝ አለኝ። እሺ በቃ ቤተሰብ አረጋግጬ ምናምን እደውልልሃለሁ፣ ስልካቸውን ስልክህን እሰጣቸዋለሁ አልኩት እና በጣም ነው ያዘንኩት። በጣም ሊ በጣም የሆነ አስክሬራቸውን ሳይ እንዴት አባት ያርጌልኝ ጋራቸው አይ ወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀይ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች፣ አሁን ደግሞ ይህን ሁሉ ወጣት ይህን ሁሉ ወጣት፣ እስከመቼ ነው ግን? ቆይ፣ እስከመቼ ነው ወጣታችን አለቀ፣ እግዚአብሔር ወጣቱ አለቀ፣ ማርያም እስኪ አስቡት። ቢያንስ እኮ በዚህ በዚህ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው። አስቡት እስኪ ባለፈው መቶ ሰማንያ አንድ ሰው አሁን ደግሞ መቶ ሰማንያ ምናምን ሰው በአንዲት ወር ውስጥ ሁሉ ህዝብ እኮ ገራያ ውስጥ ነው እየወጣ ያለው። የሚገርማቸው ይህ ሁሉ ወጣት ይሄ ሁሉ ወጣት ለዛውም፣ ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች፣ ስንት ህፃናት አሉ። እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ፣ መቼ እንደሞቱ፣ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም ያውቁት ታሪክ የላቸው። እስከ መቼ ነው እናቶቻችን እንደዚሁ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን መቼ ነው ይሄ ሞት የሚያበቅ? መቼ ነው እናቶቻችን፣ መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካቹ እባካቹ። አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማንያ አንድ ሰው አሁን መቶ ሰማንያ ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያሳላችሁ ነው እናንተ? ይህንን እያያችሁ የምትሰደዱት? እባካችሁ ስለወላጅ ስትሉ፣ እባካችሁ ረበ ስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኖ እንጂ የምር እናቶቻቸው አባቶቻቸው ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባስ ያለቅስ እኮ ነው የሚኖሩት? ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እንኮ ነው እንደዚህ ስንጮ የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቀስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ እረ ስለ እግዚአብሔር እረ እንዳው ስለወላድ ስትሉ እባካችሁ፣ እስኪያስቡት እስኪያስቡት እስኪያስቡት። 300 ምናምን ሰው ባለፈው፣ 100 ምናምን ሰው፣ አሁን ደግሞ 180 ሰው ባለፈው 180 አንድ፣ አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት፣ ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳኡዲ ድንበር እንደ ቅጠል ይረግፋል፣ በዚህ በባህር ላይ አሳራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ እባካችሁ ኧረ እባካችሁ ስለወላ ኧረ ስለ እግዚአብሔር ስለፈጠራችሁ፣ መቼም ልጆች እያስጠፋችሁ ተወስዱ፣ ደላሎች በተለይ ማለት ነው። ቼም የዚህ ሁሉ እናት መርገም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድነ የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላ። ዛሬ እንግዲህ ትናንትና በለቀቁት ቪዲዮ ኢትዮጵያውያን ስደተኞች ሕይወታቸው ማለፉን አስመልክቶ በየመን ማለት ነው እንግዲህ የወጣው መረጃ፣ መቸ ነው እንደዚህ የሆነው እያላችሁ ለምትጠይቁ እህቶች መረጃው የወጣው ሁለት ሺህ ሀያ አምስት አራተኛ ወር ቀን አስር ላይ ነው። እሱ ምን ይላል እንግዲህ፣ አረበኛ የምታነቡ ሰዎች እዚህ ጋር ሾርጣ ሸቦ ተህዲት አኔል ኢዳፋ መቶ ዘጠና አምስት ሙሃጅሪን ይላል። መቶ ዘጠና አምስት ሙሃጅሪን አፍሪኪያ አፍሪካዊ መቶ ዘጠና አምስት ስደተኞችን የያዘች ጀልባ ተሰውራለች ይላል። የየመኒዎች እንትን ያሉት ማስረጃ ነው ማለት ነው። እንግዲህ ከሳምንት በፊት ነው ጀልባዋ የተሰወረችው። መቶ ዘጠና አምስት ስደተኞችን ጭና የተሰወረችው ማለት ነው። እንግዲህ ከሳምንት በኋላ ነው ህይወታቸው አልፎ ከአስክሬናቸውን ያልሆነ ቦታ ወስዶ እያንሳፈፈ እየተጣለው እየተገኘው። ኢነንላሂ ወኢነ ኢለይሂ ራጂዑን። የምር እንግዲህ ሁለት ቀን እየሆነኝ ነው፣ በቃ ከአእምሮዬ ሊወጣ አልቻለም። ያየሁት ነገር ማለት ነው ቤተሰብ እና የት ነው የምናየው? የት ነው ማግኘት የምንችለው? ምስሉን የምትሉ ወላሂ ነው ምላችሁ። በመጀመሪያ ያንን እዛ ቻናል ሄዳችሁ ከማየታችሁ በፊት እንዶ ያደርጉ ሙስሊሙ ማንኛውም እምነት ተከታይ በቃ የሆነ ነገር እንዳይተጋጩ ዱ አድርጋችሁ በሃይማኖታችሁ እስኪና ያል ካላችሁ ሰው ከንቱ መሆኑን ከሰው ልጅ ይልቅንስ ወረቀት ጠንካራ ነው። የምር የያዙት ማስታወሻ የያዙት መታወቂያቸው ምናምናቸው ጠንካራ ነው። ለምን እነሱ በስብሰው፣ እነሱ በቃ አይሆኑ ሆነው ወረቀቱ ግን አለ ወረቀቱ የተጻፈው እስክርቢቱ አልጠፋም፣ ወረቀቱ ተገኝቷል ማለት ነው። ሱብሃን አላህ፣ ለእውነት ከሰው ልጅ ይልቅ ወረቀት ጠንካራ እንዲሆን ነው እኔ የተረዳሁት ማለት ነው። እኛ የሰው ልጆች በቃ ምንም አንችልም ፈራሽ ነን ታውቃላችሁ። እና እንግዲህ ተመልካቾቹ ሊንኩን እዚህ ጋር አስቀምጥላችኋለሁኝ፣ ስሙን የቴሌግራሙን ስም ሄዳችሁ ማየት ትችላላችሁ። ግን ወላሂ ነው እምላችሁ ባታውት ጋር ነኝ። ካያችሁ ደሞ እንዲያልኳችሁ እንዳትደነግጡ ሰው ስለሆናችሁ ቤተሰብ ይኖራችኋል፣ ወንድም ይኖራችኋል፣ እህት ይኖራችኋል። ሰው ሆኖ አለማዘን አይቻልም፣ አይቻለም ሲጀመር እንኳን እንደዚህ አይነት ጉድ አይቶ ማለት ነው። ስለዚህ ዱዓ አደረጋችሁ ጸሎት አደረጋችሁ እና ያለን ካላችሁ የብረክ ስን የቴሌግራም ስም እዚህ ጋር አስቀምጣላችኋለሁኝ ሄዳችሁ ማየት ትችላላችሁ ማለት ነው። ቤተሰብ እና ይህንን ቪዲዮ ደግሞ እንደዚህ አይነት ነገር ላይክ እያደረጋችሁ ምክንያቱም ሁሉም ጋር እንዲደርስ። በቃ በዚህ መንገድ መምጣት እያሰበ ሰው እውነት ሀሳቡን ቢቀይር ምናልባት ለቤተሰቦቻችሁ፣ እንደ ቤተሰቦቻችሁ ወጣት ወንድም ወጣት እህት ካላቸው ላኩላቸው በስልካቸው። የምሬ ነው የምላችሁ ምናልባት ያው ሰው ስለሆኑ ነፍስ ያሰላላቸው እንደ ማንኛውም ሰው ሊደነግጡ ሊያስቡ ይችላሉ ማለት ነው። የሰው ልጅ ወጥቶ ሰርቶ መለወጥ ብቻም ሳይሆን በቃ ወጥቼ ብሞትስ ብሎ ማሰብ ራሱ ጥሩ ነገር ነው። የሰው ልጅ መለወጥን ብቻ ባናስብ አረብ ሀገር ሄደን ተሰደን ገንዘብ አግኝተን ሰርተን እንለወጣለን ብቻ ሳይሆን፣ እንዴ እኛ ስንሄድ ይዛሰብን ቦታ ቦታስ ባንደርስ መንገድ ላይ ብንቀርስ ቤተሰቦቻችን ምናምን እና እንግዲህ እንደምታዩት እነዚህ ሁሉ ተፋር ተሳፋሪዎች በዚህች ጀልባ አስቡት። እዚች ጀልባ ያለ ሰው እንግዲህ ህጻናት ናቸው፣ ሴቶች፣ ወንዶች ምናምን፣ ብቻው ላይ በጣም ነው የሚያሳዝነው። ግን ይሄ የባህር ጉዞ ይሄ የባህር መንገድ መቼ ነው የሚቆመው? እውነት የባህር መንገድ የሚቆመበት ቀን ግን አናፈቃችሁም ማለት ሁልጊዜ መርዶ፣ ሁልጊዜ ሰው ሞተ፣ ጀልባ ተገለበጠ፣ ደንበር ላይ በጥይት ተመቱ፣ ወደቁ፣ ሞቱ። በቃ እኔ ደግሞ ዘንድሮ ደግሞ ይለያል። ከዚህ በላይ ደግሞ ምን እንደሚገርመኝ ታውቃላችሁ? የሚመጣው ስሺ ወዴ ኢትዮጵያ ከሳዑዲ ተነስቶ ስራ ትቶ ምን የመሰለ ስራ ትቶ ወደ ኢትዮጵያ ይቃማ ለማውጣት የሚሄዱ ሰዎች ግን ምን ነው በሰላም ነው። ዱኒያ እኮ አጭር ናት። ሺህ ዓመት እኳ እናኖርባትም። የሰው ልጅ ምን አለ እስከ ተያዘ እርዚቁ እስካለቀ ድረስ ሰርቶ በሰላም ደግሞ በህጋዊ መንገድ በአየር ወዲያ ሀገሩ ቢገባ። እውነት ይገማ ፈለገ በባህር የሰው ልጅ ሩሆን ሽጦ ገንዘብ ፈለጋ ነፍስየውን ሽጦ ገንዘብ ፈለጋ የሚመጡት ብቻ ሳይሆኑ የሚሄዱትም እኮ ብዙ ሰዎች ህይወታቸዋል። ወላ በነገራችን ላይ እውነት፣ ስለዚህ እንዲህ አይነት ነገር የሚቆምበት ቀን ነው ናፈቀኝ። እኔ ስንት ስንት ሰው ነው ያለቀው። እና ተመልካቾች እንደዚህ አይነት ቪዲዮ ለሁሉም እንዲደርስ ላይክ እያደረጋችሁ፣ ምክንያቱም ምናልባት ላልደረሰው ይደርሳል ላይክ ስታረጉት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።